በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች ሰዎች የወለላይቱን እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማመራለን። በበዓለ ሃምሳ ጾም ስግደትና ንስሐ ለምን ተከለከለ? በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድን ነው? በበዓለ ሃምሳ መብልን በተመለከተ የአባቶቻችን ልምዳቸው ምን ይመስላል እኛ ከነሱ ምን እንማር የሚሉትን ጥያቄዎች አንስተን እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። በዚህ በበዓለ ሃምሳ ብዙዎቻችሁ ጾሙ ወደ መብል ወይም ወደ ፍስክ፣ ስግደቱ ወደ እረፍት በመቀየሩ በስጋ መንፈሳዊ ምቾት እንደሚነሳችሁ ይታወቃል። በዓለ ሃምሳ እጅ ታጥቦ ወደ ምሳ አይደለም የሚባለው? በዓለ ሃምሳ በተለይ ጾም ስግደትና የንስሐ ህይወትን አጥብቀው ለሚይዙ እንደ አቅማቸው ለሚጋደሉ ከነዚህ ነገሮች ለወራት መገታት እንደሚከብዳቸው ይታወቃል። ስለዚህ ስርዓቱንና እንዴት ባለ መንፈሳዊ ህይወት ባለ አምሳል ማሳለፍ እንዳለብን እናያለን። እንደሚታወቀው በአብይ ጾም ወቅት ጌታችን በገዳመ ቆሮንጦስ የጾመውን ጾም በሶስቱ አርእስተ ኃጣውእ ተፈትኖ ሰይጣን ድል እንደነሳና የጾም ስርዓትን እንደሰራልን በማሰብ እኛም አብይ ጾምን ጌታን አብነት አድርገን ጾመናል። ከጾሙ በኋላም የጌታን ሕማም ስቃይ፣ መከራና ሞት በማሰብ ከሕማሙ ለመካፈል ሰሙነ ሕማማትን አሳልፈናል። ከሰሙነ ሕማማት በኋላ ጌታችን ሞትን ድል ነስቶ ከሞት ተነስቶ የትንሳኤን ብርሃን ስላሳየን በበዓለ ሃምሳ በጾም በስግደት ድካመ ሥጋን የምንቀበልበት ሳይሆን በጌታ ትንሣኤ የምንደሰትበት ጊዜ ነው። አንድ ምዕመን በበዓለ ሃምሳ ልስገድ ልጹም ብሎ በግሉ ጾምንና ስግደትን ቢተገብር ጌታችን ኢየሱስ ክርስቶስ በከፈለለት ዘላለማዊ ዋጋ ሳይሆን በራሱ ጊዜያዊ ድካም ወይም ተጋድሎ ብቻ እድናለሁ ብሎ እንደማሰብ ነው። በነገራችን ላይ በበዓለ ሃምሳ ያሉት ሃምሳው ቀናት እንደ አንድ ዕለተ ሰንበት ነው የሚቆጠሩት። ለዛም ነው በእነሱ ውስጥ ያሉት የጾም ዕለታት የነበሩት ዓርብ እና ረቡዕ ጠዋት፣ ለዛውም የፍስክ ምግብ የሚበላባቸው። በእርግጥ የመናፍስት ክፉ ውጊያ ላለበት ሰው፣ በጾም በስግደት ለሚተጋ ሰው በዓለ ሃምሳ በመንፈሳዊቱ ላይ ጫና እንደሚያሳድርበት አያጠያይቅም። ግን ከኛ ድካምና ገር ይልቅ ጌታችን የከፈለልን ዘላለማዊ ዋጋ ተስፋ በማድረግ ድነተ ስጋና ድነተ ነፍሳችንን እንጠባበቃለን። በዚህ በበዓለ ሃምሳ ለምን አይሰግድም አይጾምም እያል ለምንጠይቅ፣ የበዓለ ሃምሳ ቀናቶች ሚስጥራቸው ምንድን ነው የሚለውንም ማየቱ መልካም ነው። የበዓለ ሃምሳ ሃምሳው ቀናት ዋና ሚስጥር የሰማያዊ እረፍት ምሳሌዎች ናቸው። በመንግሥተ ሰማያት ደግሞ ድካም መውጣት መውረድ እንደሌለ ሁሉ በባለ አምሳ ቀናትም መጾም መስገድ አይቻልም። ነገር ግን የዕለት ተዕለት የአምልኮት ስግደት መስገድ ይቻላል። በባለ አምሳ ስለሚኖረን የአምልኮት ስግደት እንዲሁም የስጋ ጾርና የአዳለምት ውጊያ ለሚበዛበት ሰው እንዴት መስገድ እንዳለበት ራሱን የቻለ አንድ ትምህርት አቀርብላችኋለሁ። በባለ አምሳ ጾምና ስግደት የተከለከለበት ሌላው ምክንያት ጌታችን በሉቃስ ወንጌል በምዕራፍ 11 ቁጥር አርባ ስድስት ላይ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ውጣታችሁ ስንኳን ሸክሙን ስለማትነኩ ወዮላችሁ በማለት በሰዎች ላይ ሸክም እንዳናከብድ አዞናል። እንዲሁም ቅዱሳን ሐዋርያት በሐዋርያት ስራ በምዕራፍ 15 ቁጥር 28 እስከ 29 ላይ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ብሏል። እዚህ ላይ ልብ ልንለው የሚገባን ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም ያሉት ጾም ለነፍስ መድኃኒት ቢሆንም ለሥጋ ግን እንደ ሸክም ስለሆነ ጾም በሚያስፈልግበት ጊዜ እንጂ ከጾም ፍቺ በኋላ ሌላ የጾም ሸክም አያስፈልግም ለማለት ነው። ሌላው በገዳም ያሉ መናንያን፣ በዓለም ያሉ ምዕመናን በጾም ወቅት በጾም በስግደት የተጎዳ ሰውነታቸው በጥሉላት ምግብ ካልተጠገነ ወጥቶ ወርዶ ማገልገል ሰርቶ መብላት ወደ ሌላ የተጋሩ ህይወት መግባት እንዳያቀታቸው ነው። ሃምሳው ቀናት የጾም የስግደት ሳይሆን የእረፍትና የደስታ የሆነው። ፍትሐ ነገሥትም በአንቀጽ 19 በቁጥር 639 ላይ በመዋለ 50 የሚጾም ወይም ሀዘን አይደለ መንፈሳዊ ተርላ ደስታ ልናደርግባቸው በሚገባል በጌታ በዓላት ቀን የሚያዝን እንደዚሁ ቅጣት ይገባል፣ በማለት በበዓለ ሃምሳ መጾም ማዘን እንደሌለብን ይደነግጋል። እዚህ ላይ ፍትሐ ነገሥቱ መንፈሳዊ ተርላ ደስታ በማለት የገለጸው መንፈሳዊ ተርላ ደስታ የምናገኘው ስጋዊ ምግብ በመብላት ስጋዊ መጠጥ በመጠጣት ብቻ ሳይሆን መንፈሳዊ ምግብና መጠጥ የሆነውን የጌታችንን ቅዱስ ስጋውን በመብላት ክቡር ደሙን በመጠጣት የምናገኘውን መንፈሳዊ ተርላና ደስታ ለማለት ነው። የባለ ሃምሳን ተርላና ደስታን አስመልክቶ ብዙዎቻችን የምናስተምረው ትምህርት ልክ ያልሆነ ነው። በዓለ ሃምሳ የተርላ የደስታ የመብል የመጠጥ ጊዜ ነው። ለሀምሳ ቀን አርብና ረቡ ተሽሯል፣ የደስታ ጊዜ ነው፣ ብሉ ጠጡ እያን እናስተምራለን። በእርግጥ አርብ ረቡ ለሀምሳ ቀናት ተሽሯል። በእውነት የባለ ሃምሳ ደስታ ተርላ ስጋችንን ብቻ በመብል በመጠጥ ማስደሰት ነው። እንደውም በበዓለ ሃምሳ ብዙዎቻችን ስጋችንን አስደስተን ነፍሳችንን የምንጎዳበት ጊዜ ነው። የበዓለ ሃምሳ ተርላ ደስታ ማለት እኮ ስጋዊ መብልና መጠጥን ብቻ ሳይሆን መንፈሳዊ መብልና መጠጥ የሆነውን ቅዱስ ቁርባንንም ያካተተ ነው። አንድ ኦርቶዶክስ በዓለ ሃምሳ ተርላ ደስታ የሚሆንለት የጌታችንን ቅዱስ ስጋውን ሲበላ ክቡር ደሙን ሲጠጣ ጭምር ነው። የጌታችንን ቅዱስ ስጋውን መብላት ክቡር ደሙን መጠጣ ትቶ ስጋዊ መብል ብቻ ቢበላ፣ ስጋዊ መጠጥ ብቻ ቢጠጣ በዓለ ሃምሳ የተርላ የደስታ ሳይሆን የፈተና ጊዜ ይሆንበታል። ለዚህም ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ አራት ቁጥር ስምንት ላይ በመጠን ኑሩ ያለን። መብል መጠጡ ተርላ ደስታው መጠን ሊኖረው ይገባል። አንድ ነገር አትርሱ። ለቅዱሳን ሐዋርያት መንፈስ ቅዱስ በፅራ ሲሆን ከሰማይ የወረደላቸው ሰባ ሁለት ቋንቋ የተገለጸላቸው ሰማያዊና ምድራዊ ምስጢር የተገለጸላቸው በዚህ በበዓለ ሃምሳ ነው። ስለዚህ በዓለ ሃምሳ በጸሎት በአምልኮት ስግደትና በተለይም ቅዱስ ቁርባንን በመቀበል እንደ ቅዱሳን ሐዋርያት የመንፈስ ቅዱስ ጸጋን የምንቀበልበት ጊዜም ነው። በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ ወይም ኃጢአት ብንሰራ መፍትሄው ምንድን ነው የሚለውን ስናይ፣ በዓለ ሃምሳ ለብዙዎች ከበድ የሚለው ንስሐ ስለማይሰጥበት ነው። ለዚህ ነው ብዙዎች በዓለ ሃምሳ ንስሐ መግባት የማይቻለው ለምንድን ነው በማለት የሚጠይቁት። በነገራችን ላይ በባለ ሃምሳ ንስሐ መግባት ክልክል አይደለም። ንስሐ ገብተን ቀኖና ወይም ጾም ስግደት ነው መቀበል የማንችለው የንስሐ ቀኖና የማይሰጠው ሃምሳው ቀናት እንደ አንድ ሰንበት የሚቆጠርበትና የደስታ የተርላ ጊዜ እንጂ የንስሐ ቀኖና ተቀብለን የምናዝንበት የምናለቅስበት ጊዜ ባለመሆኑ ነው። ንስሐ ንስሐ የሚያሰኘው በውስጡ የያዘው ጾምና ስግደት ነው። ስለዚህ ጾምና ስግደት በሌለበት የንስሐ ቀኖና የለም ማለት ነው። ታዲያ በበዓለ ሃምሳ አንድ ሰው በኃጢአት ቢወድቅ ንስሐ መግባት ካልቻለ ምን መፍትሄ አለው የሚለውን ጥያቄ መፍትሄው ሶስት ነው። አንደኛው ንስሐን ንስሐ አሰኝቶ ከእግዚአብሔር ዘንድ ስሬትን የሚያሰጠው በሰሩት ኃጢአት ከልብ በመጸጸት ነው። ጸጸት በራሱ ንስሐና አንድ የንስሐ መንገድ ነው። ስለዚህ ሰውነንና በዚህ ወራት በኃጢአት ብንወድቅ እግዚአብሔር ከበዓለ ሃምሳ በኋላ ለሚመጡት የቀኖና ቀናት ለንስሐ እንዲያበቃን በጸሎትና በጸጸት ማሳለፍ ነው። ሁለተኛው በተአምረ ኢየሱስ ላይ እንደተጻፈው ጌታችን ለካህናት አባቶቻችን የገባላቸውን ቃል ኪዳን በመተግበር ነው። ይህም በአንድ ሰው በበዓለ ሃምሳ ኃጢአት ቢሰራ ንስሐ አባቱን አሊያም ካህናትን ጠርቶ በቤቱ በማብላት በማጠብጣት ጸሎት በማስደረግ ከእግዚአብሔር ስርየት እንዲያገኝ ማስደረግ ነው። አሁንም ልብ ልንለው የሚገባን በበዓለ የንስሐ ቀኖና የሆኑትን ጾም፣ ስግደት መቀበል ነው የማንችለው እንጂ የሰራነውን ኃጢአት ለንስሐ አባታችን በመንገር ወይም በመናዘዝ ቀኖናን በማስቀጠር በሰራውት ኃጢአት ይፍቱኝ ማለት እንችላለን። ኃጢአትና መርዝ ቶሎ ካልሻረ ኃጢአት ነፍስን ይገድላል፣ መርዝ ደግሞ ስጋን ይገድላል። እግዚአብሔር ለሙሴ በኦሪት ዘሌዋውያን በምዕራፍ ስድስት ቁጥር ሰባት ላይ ካህኑም በእግዚአብሔር ፊት ያስተሰርይለታል ስለዚያም ስላደረገው ገደል ሁሉ ይቅር ይባላል ያለው እንደዚህ ላለው ኃጢአት ነው። እዚህ ላይ ካህኑ ወይም ንስሐ አባቱ የንስሐ ልጁን የሰራውን ኃጢአት ሰምቶ አረጋግቶ እግዚአብሔር ባወቀ ጸሎተ ንስሐና ፍትሐት ዘወልድ ጸልዮ የሰራውን ኃጢአት እግዚአብሔር ይፍታ ብሎ በመፍታት የቀረውን ቀኑና በጾም ወቅት ለመስጠት በመቅጠር ማሰናበት ይችላል። አንዳንድ የዋ ካህናትና መምህራን በበዓለ ሃምሳ በፍጹም ንስሐ መግባት አይቻልም እያሉ ያስተምራሉ። ካህናቱም ንስሐ ስለማይሰጥ ንስሐ እንሰጥም ይላሉ። ይህ ትልቅ ስህተት ነው። በመሰረቱ ንስሐ የሚሰጠው በሰራው ኃጢአት ለተጸጸተ ሰው ነው። የንስሐ መጀመሪያ ኃጢአት ለካህን መናዘዝ፣ ተናዞም ስለሰራው ኃጢአት ጾም፣ ስግደት መቀበል ሳይሆን ከዚህ ሁሉ የሚቀድመው እውነተኛ ጸጸት ነው። ጸጸት የሌለበት ንስሐ ሺህ ጊዜ ጾም ስግደት ቢቀበሉበት ይቅርታ ላይ ያሰጡ። እግዚአብሔር በሰራ ነው ኃጢአት ይቅር የሚለን ስሬት የሚሰጠን ከልባችን ስንጸጸት ነው። አንዳንዶቻችን በንስሐችን እውነተኛ ስሬት ይቅርታን የማናገኘው እውነተኛ ንስሐ ስለማንገባ ነው። እውነተኛ ንስሐ ማለት ጸጸት ያለበት ነው። ያለ ጸጸት ንስሐ ንስ አይሆንም። ኃጢአት ሰርተን ሳንጸጸት ሞትን ብቻ ፈርተን በደለደለ ልብ ንስሐ ብንገባ ተመልሰን በሰራነው ኃጢአት ዳግም እንወድካለን። ምክንያቱም ከውስጣችን ከልባችን እውነተኛ ጸጸት ስለሌለ። እውነተኛ ጸጸት ነው ወደ እውነተኛ ንስሐ የሚባላል የሚወስደን። ስለዚህ በበዓለ ሃምሳ በኃጢአት የወደቀን ሰው የግድ በበዓለ ሃምሳ ጾም ስግደት ስለሌለ፣ በጾም ወቅት ነው ንስሐ የምትገባ አይባልም። እውነተኛ ጸጸቱን፣ እንባውን፣ ቁጭቱን፣ አይለመደኝም ባይነቱን ኃጢአት ያደረሰበትን ውስጣዊ ጉዳቱን መንፈሱ መረበሹን ታሳቢ በማድረግ ማስተናገድ ይገባል። እንደምሳሌነት ቅዱስ ጴጥሮስን ብናነሳ ቅዱስ ጴጥሮስ ጌታችንን ሶስት ጊዜ አላውቀውም በማለት ሽምጥጥ አድርጎ ክዶት ነበረ። ታውቃላችሁ፣ ክደት ደግሞ ትልቁና የመጨረሻው ኃጢአት ነው። የፈጠረምን እግዚአብሔር አላውቅም ብሎ ከመካድ የበለጠ ኃጢአት ምንም የለም። ስንት ታምራትን የተመለከተው ጌታችንን ያየው ከእርሱ ጋር የነበረው ለዛውም በዛ በጭንቅ ሰዓት ሌሎቹ ቢክዱ እንኳን እኔ አልክድህም ብሎ አፉን ሞልቶ የተናገረው ቅዱስ ጴጥሮስ ጌታችንን ሲክድ ጌታችን የቅዱስ ጴጥሮስን ታላቅ ጸጸቱን ተመልክቶ ይቅር ብሎታል። ቅዱስ ማቴዎስ የቅዱስ ጴጥሮስን ውስጣዊና ታላቅ ጸጸቱን በማቴዎስ ወንጌል በምዕራፍ 26 ቁጥር 75 ላይ መራራ ልቅሶ አለቀሰ በማለት ጽፏል። ልብ ልንለው ነው የሚገባን። መራራ ለቅሶ የሚመጣው ወይም በመራራ ለቅሶ እንባካይን የሚፈሰው በውስጣዊና በእውነተኛ ጸጸት ነው። እውነተኛ ጸጸት እንደ ቅዱስ ጴጥሮስ መራራ ለቅሶን ያመጣል። እውነተኛ ጸጸት እንደ ቅዱስ ጴጥሮስ መራራ ለቅሶን አስለቅሶ ከጌታ ዘንድ ስሬትን ያሰጣል። ስለዚህ እንደ ቅዱስ ጴጥሮስ ተጸጽቶ አልብቶ የመጣውን ከመመለስ በጸጸቱ ኃጢአቱን ማስደምሰስ ይገባል። በበዓለ ሃምሳ በኃጢአት ለወደቀ ሰው ቀኖና ነው የማይሰጠው እንጂ ንስሐውን ተቀብሎ አረጋግቶ አጽናንቶ በጸሎተ ንስሐ እግዚአብሔር ይፍታ ብሎ ማሰናበት ይቻላል። ለምሳሌ አንድ በድንገት ሌሊት የታመመ ሰው አይ ሌሊት ነው፣ በዚህ ሰዓት የሚያክመኝ አላገኝም ብሎ ሆስፒታል ከመሄድ ይቆጠባል፣ ወይስ ሌሊት ሆስፒታል ሄዶ በድንገተኛው ህመሙ ባገኛቸው ሐኪሞች ይታከማል? ሆስፒታል ሄዶ ባገኛቸው ሐኪሞች ይታከማል። በአጽማትና ከዛ ውጭ ባሉት ጊዜያት ኃጢአት ሰርቶ ንስሐ የሚገባ ሰው የቀን መደበኛ ታካሚ ማለት ነው። በባለ አምሳ ኃጢአት ሰርቶ ንስሐ የሚገባ ሰው ድንገተኛ የሌሊት ታካሚ ነው። ስለዚህ በባለ አምሳ ድንገት በኃጢአት ብንወድቅ ለንስሐ አባታችን ኃጢአታችንን ተናዘን የሚያዙንን ነገር ማድረግ ግድ ነው። የታመመ ሰው አይታከምን እንደማይባል ሁሉ በበዓለ ሃምሳ ኃጢያት የሰራ ሰውም ንስሐ ይግባ አይባልም። ኃጢያት የሰራ ሰው የነፍስ በሽተኛ ስለሆነ ሰማያዊ ዶክተር በሆነው በካህኑ የነፍስ ሕክምና ተደርጎለት ከኃጢያት በሽታው ተፈውሶ መመለስ አለበት። ካህናት አባቶች የእግዚአብሔር ምረትና ቸርነት ታውቃላችሁ። በዚህ በበዓለ ሃምሳ እንደ ቀኑና ብቻ ሳይሆን እንደ ሰው ችግርና እንደ እግዚአብሔር ቸርነት ለንስሐ ልጆቻችሁ በበዓለ ሃምሳ በዓለ ሃምሳም ባማከለ መልኩ ንስሐ ስጧቸው። ከታሰሩበት ከኃጢአት ማሰሪያ በተሰጣችሁ ስልጣንና ጸጋ እግዚአብሔር ይፍታችሁ በሏቸው። አይ በዓለ ሃምሳ ንስሐ አይሰጥም ብለን ንስሐ ልጃችንን ብንመልስ፣ አዲያም ለሰኔ ጾም ብንቀጥር ያ ሰው ሰኔ ጾም እስኪመጣ ቢሞትስ? ንስሐ ልግባ ያለ የመጣን ሰው ንስሐ ሳንሰጠው ቢሞት ተጠያቂ ሟች ሳይሆን እኛም ነን። ሌላው በዓለ ሃምሳ ንስሐ ልግባ ያለ ሰው ንስሐ ሳንሰጠው ብንመልሰው አምስት ትልልቅ ችግሮች ይፈጠሩበታል። አንደኛው ለምሳሌ አንድ ሰው በዝሙት ከወደቀ በበዓለ ሃምሳ ንስሐ መግባት ስለማይቻል በማለት ሰኔ ጾም ንስሐ ትገባል ብለን ብንመልሰው ያ ሰው ወደፊት አንድ ላይ ንስሐ እገባለሁ በማለት በተደጋጋሚ ዝሙት ይፈጸማል፣ በኃጢአት ላይ ኃጢአትን ይጨምራል። ሁለተኛው አንዱን ኃጢአት ለማውረድ የመጣውን ሰው በበዓለ ሃምሳ ንስሐ አይቻልም ብለን ቀጥር ነው ብንመልሰው በዛው በወደቀበት ኃጢአት ዳግም በመውደቅ ሌላም ኃጢአት በመስራት በኃጢአት ላይ ኃጢአትን በመጨመር ይኖርና ንስሐ መግባት በማፈር በዛው ሊጠፋ ላይመጣም ይችላል። ሶስተኛው በአንድና በሁለት ከዛም በላይ ኃጢአት በመስራት ተጸጽቶ የመጣን ሰው አይ፣ በበዓለ ሃምሳ ንስሐ መግባት አይቻልም ብለን ብንመልሰው እግዚአብሔር ስላራራልኝ ነው ይቅር ስላላለኝ ነው አዝኖብኝ ነው በማለት ከፍተኛ የሞራል እና የስነ ልቦና ውድቀት ውስጥ ይገባል። ይህ ብቻ አይደለም፣ ለከፍተኛ መንፈሳዊ ዝለትና ውድቀት ይዳረጋል። አራተኛ ያስለመደውን የአምልኮ ህይወት ሊያቆም ሊቶ ይችላል። በጥሩ መንፈሳዊ ህይወት ያለ ይልቁንም በዕለት ተዕለት የአምልኮ ህይወት ያለ ሰው ሆኖ በባለ ሃምሳ በኃጢአት ቢወድቅ በመጨነቅ በመረበሽ የኃጢአተኝነት ስሜት እየተሰማው የአምልኮት ህይወቱን ሊቶ ይችላል። ከእነ ኃጢአቴ እንዴት እጸልያለሁ? ኃጢአት ሰርቼ ብጸልይ እግዚአብሔር አይሰማኝም፣ በማለት ለመንፈሳዊ ጉዳት ይዳረጋል። በዚህ ውድቀት ውስጥ አልፎ ወደ ቀደመ የአምልኮ ሕይወቱ ለመመለስ ይቸገራል። በነገራችን ላይ ብዙዎች በዝሙት የሚፈተኑት፣ መጠጥ በመጠጣት የሚጠመዱት፣ በኃጢአትም የሚወድቁት በዚህ በበዓለ ሃምሳ ነው። በዚህ በበዓለ ሃምሳ ጾም የለ፣ አርብ ረቡዕ የለ፣ እንደ ልብ ይበላል ይጠጣል። እንደ ልብ ያገኘውን ስንበላ ስንጠጣ ደማችን ይሞላል ስጋችን በምቾት ይደላደላል። ደማችን ሞላ ስጋችን ተመቾ ማለት ስጋችን ሉጋም የሌለው ፈርስ ይሆናል። በተለይ ጾም፣ ስግደት ለስጋችን ሉጋም ነው። ስጋን በኃጢአት እንዳይወድቅ አስሮ ይዛል። ጾም ተፈታ ማለት የስጋ ሉጋምም አብሮ ስለሚፈታ በቀላሉ በኃጢአት እንወድቃለን። አምስተኛ በመንፈሳዊታችን ለሚፈትኑ ክፉ መናፍስት በር እንከፍታለን። በአብይ ጾም በርትተን ተክተን ነገር ግን በበዓለ ሃምሳ በኃጢአት ብንወድቅ ጠላቶቻችን በድካማችን በኃጢአታችን ምክንያት ተደራጅተው ወደ ወታችን ይገባሉ። ክፉኛም ይፈትናሉ። ለምሳሌ አንዱ ጎበዝ ምዕመን በጾም በጸሎት በስግደት ራሱን ከዝሙት ጠብቆ ነገር ግን በበዓለ ሃምሳ ዝሙት ቢፈጽም ሁለት ነገር ይገጥሟል። አንደኛው በኃጢአት መውደቅ ሲሆን፣ ሁለተኛው ዝሙት በመስራቱ የዝሙት አጋንንት ይገባበታል። ከዛም የዝሙት አጋንንት ይቆጣጠሯል። በተደጋጋሚ ራሱን መቆጣጠር እስኪያቀቱ ድረስ በዝሙት ይወድቃል። በበዓለ ሃምሳ አንድ ሰው በኃጢአት ቢወድቅ ንስሐ መግባት ካልቻለ ወይም ንስሐ ገብቶ ቀኖና መቀበል ላልቻለ ሰው ምን መፍትሄ አለው ለሚለው፣ ሶስተኛው መፍትሄ ምጽዋት ነው። የእግዚአብሔር ልጆች እኛ ከበደዳችን ሄዳል ነው በጌታችን በአካሉ ምጽዋትነት ነው። ይህም ቅዱስ ስጋውና ክቡር ደሙ ነው። ይህ ለእኛ ለሰው ልጆች ከጌታ በነፃ የተመፀወት ነው ነው ምጽዋት ስሬት ኃጢአትን ታሰጣለች፣ ሞትንም ታርቃለች። ስለዚህ በዚህ በበዓለ ሃምሳ ስለሰራነው ኃጢአት ለነዳያን በመመጽወት እግዚአብሔር ስሬት እንዲሰጠን መለመን ነው። ካህናትም ንስሐቸውን ተቀብለን ቀኖናቸውን ወደ ምጽዋት መቀየር ነው። አቅማቸውን ባገናዘበ መልኩ በምጽዋታቸው ለነዳያን ለተጎዱ ገዳማት ለገጠር አብያተ ክርስቲያናት እና በገዳም ተወስ ነው። ለሀገራችን ለሚጸልዩት እናት አባቶች በጎ ነገር እንዲያደርጉ ማዘዝ ነው። ለተጎዱ ቤተ ክርስቲያን ከሆነ መቀደሻ፣ ልብሰ ተክህኖ፣ መጎናጸፊያ፣ እጣን፣ ዘቢብ፣ ጧፍ፣ መጻሕፍት ወዘተ ገዝተው እንዲሰጡ ማድረግ ነው። ምዕመናንም እኛ እንግዛላችሁ እኛ እንስጣችሁ በማለት ምጽዋቱን አምጡ ከሚሉ አባቶች ተጠበቁ። እነሱ ይዘዟችሁ፣ እናንተ ደስ ላላችሁ፣ ተጎዳ ላላችሁ ቤተክርስቲያን ንዋየ ቅድሳቱን ገዝታችሁ ስጡ። በተረፈ የነፍስ ነፃነት እንዲሰማን ከበዓለ ሃምሳ በኋላ ንስሐ መግባት እንችላለን። የእግዚአብሔር ልጆች ንስሐ ጸጸት፣ ለቅሶ፣ ቁጭት፣ ጾም፣ ስግደት ስላለው በበዓለ ሃምሳ ደግሞ ለቅሶ፣ ሐዘን፣ ጾም፣ ስግደት ስለሌለ፣ በአጭሩ ንስሐ ገብተን ግን ቀኖናን መቀበል ስለማንችል፣ በበዓለ ሃምሳ ሰይጣን የበቀል ጦሩን የኃጢአት ዘንጉን ይዞ እንዳይነሳ አንስቶን በኃጢአት እንዳይጥለን ልንጠለቀቅ ይገባል። በበዓለ ሃምሳ መብልን በተመለከተ የአባቶቻችን ልምዳቸው ምን ይመስላል፣ እኛ እስከነሱ ምን እንማር የሚለውን ስናይ በበዓለ ሃምሳ እንደ ልባችሁ እንዳሻችሁ ብሉ ጠጡ ሳይሆን ጾማችሁን አትዋሉ በአግባቡ በመጠኑ ብሉን የተባለ በገዳም በጾም በጸሎት በስግደት የሰነበቱ አባቶች በዓለ ሃምሳ ሲመጣ ብዙ ትርፋት ቢቀርባቸውም ጾምን በተመለከተ ግን እንደጸጋቸው የራሳቸውን ዘዴ ይጠቀማሉ። አንዳንድ አባቶች በልቶ ጠጥቶ ከሚመጣ ስጋዊ ኃጢአትና ፈተና ራሳቸውን ለመጠበቅና ከሰይጣን ለመራቅ ሐምሳውንም ቀን ጥሬ በመብላት የሚሰነብቷሉ። በቀን አንዴ ወይም ጠዋት ተመግበው ከአራት ሰዓት በኋላ የሚመገቡ አሉ። የራሳቸውን ፈንታ ለነዲያን ሰጥተው ነዲያንን አጥግበው እነሱ ከነዲያን የተረፈውን የሚመገቡ አሉ። ጠዋት ተመግበው ምሳን ትተው እራትን ብቻ የሚመገቧሉ። ሰንበትን ላለመሻር ብቻ ረፋር ላይ በልተው በዛው የሚያድሩ አሉ። በጥቂቱ ብቻ መጥነው በመብላት የሚሰነብቱ አሉ። ወዳጆች፣ እነዚህ ሁሉ በዓለ ሃምሳን እንደአቅማቸውና እንደጸጋቸው በመመገብ በዓለ ሃምሳን ከጾም ባልተናነሰ ሁኔታ የሚያሳልፉ አሉ። እኛ በዓለም የምንኖር በመሆናችን አመጋገባችን እንደነሱ ባይሆንም ስጋችንን በውፍረት እያለና ደማችንን እየሞላ በዝሙት ተናና ከሚያደርገን አመጋገብ ተጠንቅቀን በመጠኑ ብንመገብ ክፋት የለውም። ቅዱስ ጴጥሮስ በሁለተኛ ጴጥሮስ በምዕራፍ አንድ ቁጥር አስር ላይ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና በማለት በአብይ ጾም የነበረንን ትጋት በበዓለ አምሳ ብንደግመው ከኃጢአቱ ድቀትና ከክፉ መናፍስት ጥቃት እንጠበቃለን በእግዚአብሔር ዘንድ ያለንን መጠራትና መመረጥ እናጽናለን። አይ በበዓለ ሃምሳ ሰዓት ላይ ደስታ ጊዜ ነው በማለት እላፊ በመብላት ሥጋዊ ምቾትን ብቻ በመሻት በተሳሳተ ትምህርት እንደፈለግን ብንሆን በእግዚአብሔር ዘንድ ያለንን መጠራትና መመረጣችንን እናጣለን። ቅዱስ ጴጥሮስም እንዳለን እንሰናከላለን። በተረፈ ይህንን ትምህርት ሰምታችሁ ንስሐ መግባት የምትፈልጉ በዘረዘርኩላችሁ መንገድ ንስሐ ግቡ። የአመጋገብ ስርዓታችሁንም አስተካክሉ ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይደርሰው። ድንግል ስንላት ጌታን ወልዳ ተገኘች፣ ጌታን ወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ስላሴ ንግስተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱን እመቤት ድንግል ማርያም ምስጋና ይደርሳት፣ አሜን።